አሁን ላይ በአብርሽና በሩታ ሕይወት መሃል በተፈጠረው ነገር በጣም ባዝንም ነገር ግን ጥፋተኛ አብርሽና ሩታ ናቸው ልልም አልችልም። ነገር ግን የተፈጠረውን ነገር ሩታ እያሁን ላይ ሰምታለች። ይሄንን መስማት ለእሷ ከባድ ነገር ነው። እንደ ቀላል ልናየው አይገባም ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሉ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የእኔ ውድ ቤተሰቦች ላይክ ሼር አድርጎ ሀሳብ አሳይተም ካላችሁ በኮመንት አስቀምጦ የምንወዳቸው እንዲሁም በስስት የምናያቸው አብርሽ እና ሩታ በቅርብ ነው እንግዲህ የተሰረጉት ዱባይ ላይ መጥተው ሰርጋቸውን ያደረጉት ነገር ግን የሆነ መስመር ስትጀምሩ የሆነ ሌላ ጣጣ አያጣም ህይወት እንደዚ ናት እና ይቺ ደግሞ የት እንደገር እንደከረመች አናቅም። የት ኖራ እንደሆነ አናቅም። አንድ ፌንጣ አሁን መታ እንጠጥ እንጠጥ እያለች ነው፣ በሩታ ህይወት ላይ ማለት ነው። ነገር ግን ይሄን ሁሉ የተፈጠረውን ነገር ያው ሚዲያ ነው፣ ሁሉንም ነገር ሩታ ሰምታለች በሰዓቱ። ግን ከዚህም በፊት ያንን ፎቶ ትክታክ ምናምን ላይ ሲፖሰት ለአብርሽ እንደጠየቀችው እሱም በሰዓቱ ይሄ ለማስታወቂያ የተነሳው ነው ነው፣ ከዛ ያለፈ ምንም ነገር የለንም ብሎ ነበር የነገራት ይህንን ነገር። ግን እኔ እንደተረዳሁትኝ አብርሽ ይህንን ማለቱ ለሩታ ውሸት ነው ወይም የሆነ ልክ አይደለም ልለው አልችልም፣ ምክንያቱም ያ ያለፈ ህይወት ስለሆነ እሷን ሊረብሻት ስለሚችል ያለፈ ህይወት ነው። ያለፈም ህይወት ቢሆንም የምንወደው ሰው የህይወት አጋራችን የምንለው የሆነ ነገር ያለፈም ነገርም ቢሆን ቢነግረን ሊያስከፋን ይችላል። እሱም ይረብሻታል በማለት በሰዓቱ ግን፣ ይሄ ለማስታወቂያ የተነሳ ነው ፎቶ እንጂ ከዛ ያለፈ ምንም ነገር የለም ብሎ ነበር ያለፈው ማለት ነው። ነገር ግን ይሄንን እኔ እንደ ጥፋት አላየውም ለአብርሽ ማለት ነው። ዋሽቷታልም ልል አልችልም። ነገር ግን ሩታ ዋሽቶኛል እያለች ነው ያለው። ይሄ አይደለም ሩታ የ ላይ አሁን ላይ እንትን ጥርጣሬ ሊፈጥርባት የቻለው ነገር ምንድን ነው? እሷ ስቴል አሁን ድረስ እናወራለን አብርሽ ጋር ነው ያለችው ልጅቷ ማለት ነው ፌንጣ ፌንጣ እስካሁን ድረስ አብረን ከአብርሽ ጋር እናወራለን ስቴል ነው ያለችው። ስለዚህ ያ ነገር ደግሞ ሩታ ሴት ናት፣ እኔም በሩታ ቦታ ብሆን እጠራጠራለሁኝ። ገባችሁ? እዚ ጋር ደግሞ እሷ አሁን እርጉዝ ነች። ገባችሁ? እሷ የእሱን ልጅ አርግዛለች። ነገር ግን በድብቅ ከዚች ሊጋ ካወራ ሌላ ነገር ደግሞ ሩታ እየለይጥ እንድትጠራጠር የፈጠረባት ነገር ምንድን ነው? ቡታጅራ ሄዶ ለሰርግ፣ ለአንዳንድ ነገር ለማስተካከል በሄደበት ቤተሰብ ጋር አይደለም ይሄደው? ቀጥታ ሆቴል እንዳረፈና ሆቴል እንደያዘ ነው የምታቀው ማለት ነው። ፎቶም ፖስቷል አይቻለሁ፣ ኔ ቀለ ኢንስትግራም ላይ ነገር ግን እነዚህ ሁሉ ነገሮች ሲደራረቡ በሩታ ላይ ጥርጣሬ ሊፈጥርባቸ አለ። ልጅቷ ደግሞ አብረሻውም ወደ ቡታጅራ በሄደ ሰዓት ነው እኔ ፍቅረኜ ነው ስትል የመጣችው። ስለዚህ ሴት ልጅ ናት ትጠረጥራለች። መናገርም ስላለባት መጠርጠርም አለባት። አላምንህም ማለትም ልክ ናት። ምክንያቱም እዚ ጋ እሷ አሁን ላይ ነፍሰ ጡር ነች ሩታ። ለእኔ ሩታ ጋር ምንም የታየኝ ስህተት የለም። ነገር ግን እኔ ለሩታ ማለት የምፈልገው ነገር ቢኖር ማለት ነው አንቺ ሩታዬ አንቺ አሁን እመንኝ ይሄ ያለፈ ህይወት ነው ብሎሻል አይደል? አብርሽ ስለዚህ ልታምኚው ይገባል። ህይወትሽ ልትበጠብጠው ነው ይቺ ሴት የመጣችው። ይሄ ህይወት ደግሞ ብዙ ዋጋ የከፈልሽበት ነው። ይሄ የፍቅር ህይወት ብዙ ዋጋ ከፍለሽበታል። ተሰድበሻል፣ ተረግጠሻል ተረግጠሻል ከነ ቤተሰብሽም ሽም ስለዚህ እመኚኝ፣ ይሄ ያለፈ ህይወት ነው። እስካለች ድረስ አምነሽ ዝም ብለሽ ህይወትሽን ቀጥይ፣ አብርሽን የምትወጁ የምታፈቅዱ ከሆነ ማለት ነው። ነገር ግን አምነሽ እየቀጠልሽ እየኖርሽ ሌላ ነገር ሌላ ኮሽታ ከተፈጠረ እዛ ጋር ታቆሚያለሽ፣ ከሱ ጋር ያለሽን ነገር። ነገር ግን ይቺ አንድ ፌንጣ መታ ያለፈ ህይወት አለን፣ ፍቅረኛ ሞች ነን፣ አሁን ድረስ እናወራለን፣ ምናምን ምናምን እያለች ብትቀባጥርም አንቺ አትስሚ፣ አብርሽን ብቻ አዳምጩ። በሰዓቱ ያልተናገረው እኔ እንዳትረበሽ ብዬ ነው። ያለፈ ነገር ስለሆነ ነው ብሎሻል። አሁንም ላይ ማለት ነው። ስለዚህ አብርሽን እመኒው ቀጥ ከሱ ጋር አሁን ላይ እሱ ከሄደበት ተመልሷል። ችግሮቹ ሳይፈቱ የትም አትሄድም፣ ይሄ ችግር መፈታት አለበት ብላለ። ሩታ ልክ ነች፣ መፈታትም ያለበት ነገር ነው። ይሄ ትዳር ነው፣ ዕቃ ጨዋታ አይደለም። እሷን እዚህ ጋር አስቀምጦ ያቺ ደግሞ መታ እሱ አቦ ታጅራ በሄደበት ሰዓት ፍቅረኛ ነው ምናምን የፋይል ማውጣት ምንም የሚሉት ነው። አይውልሽ አንቺ ምንም የሚሳካልሽ ነበር የለም ነገር የለም። ብታለቅሽም ምንም ምንም ብትይ ምንም አይሳካልሽም። አብርሽ እና ሩታ ብዙ ነገር ከፍለው ነው እዚ የደረሱት። አይለያዩም። አስድከሚ ከሚ ሩታ ደግሞ ሞኝ አትሁኒ ሞኝ አትሁኒ፣ ብልጥ ሁኝ። ማንም እየመጣ እዚ ጋ የተነፋረቀ እንደሆነ የሆነ ፎቶና የሆነ ቪዲዮ አንጠልጥሎ መጥቶ የተነፋረቀ እንደሆነ ህይወትሽን በእነሱ ምክንያት ልትበጠብጭ ነው እንዴ? ልታይ ነው እንዴ? ዋጋ እንደከፈልሽለት ይሄንን ህይወት ማሰብ አለብሽ። እኔ ይሄንን ነው ማለት እንፈልገው። አብርሽ ደግሞ ሩታን በአሁኑ ሰዓት ማናደድ ሳይሆን ማበሳጨት ሳይሆን ያለብህ ከጎኗ ብትችል ተጎኗ ነው መሆን ያለብህ። አሁን ላይ ሰው ያስፈልጋታል። ብቻዋን የምትተውበት ሰዓት አይደለም። መናደድ መበሳጨትም የለባትም። አይዞሽ፣ እኔ ተጎንሽ ነኝ፣ ይህ ያለፈ ታሪክ ነው ብለህ በደንብ ልታጽናናትና ተጎኗ ልትቆም ይገባል። ይቺ ልጅ የምታቆም አትመስልም። ከሆነ ተዋ ማለት ነው። እኔ እንደተረዳውት ይቺ ፍቅረኛ ነው ብላ የመጣ ፌንታ ማለት ነው። ስለዚህ እኔ ይሄንን ነው ማለት እንፈልገው፣ ያለፈ ነገር ነው። ላለፈ ነገር ብዙም ቦታ አትስጩ ነው ማለት እንፈልገው። ሩታዬ፣ የኛ ጠንካራ ሴት። ለማንኛውም ውድ ቤት ሰው አስተያየት ካለ በኮመንት አስቀምጡ፣ ላይክ ሼር አድርጉ።